እኔስ እግዚአብሔር ይመስገን ትዳሬን ፈትቻለሁ፣ ጋይስ እግዚአብሔር ይመስገን። ትዳር ፈላጊዎች ካላችሁ አብረን ፍለጋ እንወጣለን። በስተመጨረሻ ባሌን ፈትቸዋለሁ። ከባሌ ጋር ተፋተናል፣ ተፋተናል፣ ሾካካ። ከባሌ ጋር ተፋተናል ጋይስ። እዚህ የሚመላለስ ካያችሁ ምግብ አንዳንዴ ኦርደር ሳረግ የሚያቀብለኝ ሰው ነው። ከዛ ደግሞ እዚህ ሳውራ ደግሞ ውሻይ ሽንት መሽናት አለበት። ሽንት የሚያስወጣ ጎረምሳ እንጂ ይሄ ፍቅር ምናምን የለም ጋይስ ፓት ይቻለሁ ከፍቅረኛ ጋ ትዳር ፈላጊዎች ካላችሁ ምንም ችግር የለውም። አብረን እንፈልጋለን። አንደኛ ነገር ፀጉሩ ጎፈሬ፣ ፀጉሩ ጎፈሬ፣ የአርበኛ ፀጉሩ ጎፈሬ። ከሰሚ ጎየ ቴንኪዩ። ፀጉሩ ጎፈሬ። ያልወፈረ አልወድም። ላታ አልወድም። ላታ ያልተንጠላጠለ ለሁለት ሙቀት ነው የምንፈጥረው ላበላብ አዳራችንን ላበላፍ ስናልብ ነው የምናድረው። አልፈልግም ቀጠን ያለ ሰው። ውጪም በዛው ፎሎ ሰብስክራብ እያረጋችኋት ቀጠን ያለ ብር አይጠላም ብር አይጠላም አይጠላም ብር አይጣ ልብስህን ሳጥብ በዴን እንደ አገር ቤት ማጥበው ሳጥብ ወይና ወንደሪ ላረግስል ከኪሽ ውስጥ መቶ መቶ ዶላሮች ዱብ ዱብ የሚል አይነት ወንድ ዝም ብሎ ማለት ነው። ዝም ብሎ በቃ እንዲህ ብለህ ልብስ ውርውር ስታደርገው ምናምን ብር ብትን እፍስን የቤታ ከስር የማረገው አይነት ወንድ ቢሆን አይከፋ። ቤታየን ይፍቅር ጣቢን ነው ግ ምን ይጠቅማል? ጸጉሽ ተሰሪ፣ ምን የሚከብ የት ቦታ ነው ትራቨል ማ እንዲህ የሚለኝ ወንድ ጥሩ ነው፣ ጥሩ ነው። ከለሩ ጸይም የሆነ ቀይ ወንድ አልወድም፣ ቀይ ወንድ አልወድም። ከኔ በላይ ቆንጆ እንዲሆን አልፈልግም። ቀይ ወንድ ከጠበስኩኝ ከኔ በላይ ቆንጆ ይሆንና እኔ ልረሳ እችላለሁ። ሰው ሁሉ ባልባሌን ነው አይን አይኑን የሚያየው። ስለዛ አልፈልግም፣ ቀይ ወንድ አልፈልግም። ጸይም፣ ሁለታችንም ጸይም የምንወልደው ልጅ ጸይም የሆነ ደረት ብዙም አይደለውም። ደረት ብዙም አይደለውም። ደረቱ ላይ ጸጉር እንዳይኖር በመድሃን ያለም ደረቱ ላይ ጸጉር ያለው ወንድ ይቅርታ አድርጉልኝ፣ እዛው ተቀመጡ፣ ከነገንዘብክ ከነገንዘብክ። ደረቱ ላይ ኬሻ ይመስል አዳራችን ሙሉ ቆሽቆሽቆሽ እያለ እያደረ ሰብስክራይብ እያደረጋችኋት ወሬ እየጠባችሁ ሰብስክራይብ አልፈልግም። ወንድ አልፈልግም። ሌላ ምን ቀረው? አምላኪ ወይ አዎ፣ ጫማ ጫማ፣ ሽሉ ጫማ፣ በእመቤቴ እንዳታደርገው። ጫማ ሚቀያይር ወንድ ይሄ ሹሉ አካፋ አንተም መራመድ አቅቶ እኔ ቆፍሮ ጉድጓድ ምሶ ምን እንዲህ አይነት ጫማ አልፈልግም። አለባበስክ አለባበስክ እየተንጠለጠለ ሱሪ የእግርህ ዱቄት እየታየ የተንጠለጠለ ሱሪ እንዳትለብስ። ቢኖር እኮ እንዲህ አይነት ወንድ እኮ ሁላችንም ፍለጋ እንወጣ ነበር። የለም ግን ጋይስ፣ የለም ዝም ብዬ ማጅን ሳር ነው። ቢኖር ደስ ይላል፣ ግን የለም። አመሰግናለሁ። ቢኖር ደስ ይለኛል፣ የለም። ምድር ላይ የለም። እንደዚህ አይነት አልተፈጠረም ራሱ ያልተፈጠረም የለም። ይህ ሁሉም ያሟላ ሰው አለ ምድር ላይ የለም የለም። አለባበሱ ያበቃ ይህን ነው የምፈልገው፣ ካላችሁ አንኳኩታችሁ በቴሌግራም መምጣት ትችላላችሁ። ገጠመ ጸጉሩ ጎፈሬ መላጣ አልወድም መላጣ አልወድም። የእኔ እናት መላጣ አለ ዳሁ መላጣው እንዴት ሆኑ? አልፈልግም ጋይስ። እኔ መላጣው እንዳለ ወይ መላጣ ወዳለሁ መላጣ ወዳለሁ፣ ኧረ ወዳለሁ፣ መላጣ ወዳለሁ፣ ጋይስ መላጣ ወዳለሁ። መለስኩት መላጣ ጋይ ጸጉር ያለው ወንድ እንዳላይ አይሌ ጸጉር ያለው ወንድ እንዳይ እንዳላይ መስየታ ባት እታጠበዋለህ ያን ጸጉር። መላጣ እኮ ቀላል ነው። በጨርቁ ሀርሶ፣ በጨርቁ ሀርሶ እንዴት ዘረኛ ነው ነገር። በጨርቁ ሀርሶ መላጣውን ጥርግ ውልውል አድርጎ ይውጣል። ጸጉር ያለው ወንድ በየቀኑ መታጠብ አለበት። እንዲህ አይነት ወንድ ደግሞ ንጽህናውን የጠበቀ ሰው መሆን አለበት። እዚህ ጋር ሳይ የአንሶላ ጥጥ አናት ላይ፣ የአንሶላ ጥጥ አናት ላይ። እግዚአብሔር ያሳያችሁ። እቤት ውስጥ ድመትና ውሻ ካለ ከጭንቅላቱ ላይ የድመትና የውሻ ጸጉር አልፈልግም። ጸጉር ያለው ወንድ አልፈልግም። አራት ነጥብ መላጣ፣ መላጣ ስራ የማይበዛበት ሰው ከእኔ እኩል አብሮ ሻወር ቤት ውስጥ ምኑ ከኔ እኩል ፍሪዝ እያደረገ ምናምን አይሆንም። እኔ እኔም በቤት ውስጥ ጸጉሬ መጠቅለል የምችለው ማበጠር የምችለው መጎንጎን የምችለው የሴትነት ወግ፣ ወንድ መላጣ መሆን አለበት። ህጉ ነው ጋይ፣ ህጉ፣ እኔ ያደለ ህጉ ነው ዲቦዬ። ታውቂያለሽ ዲቦዬ፣ ስቼ እኮ ነበረ ጎፈሬ ጸጉር ብዬ የሆነ ነገር መለሰኝ። እንዲህ ወራታቃች መለሰኛ እንዲህ ብስ ሌላ ጠይቁኝ መላጣብ እያለው ፍንጨት ወይ ሰብስክራይብ ግን እያረጋችኋት ነው። ይሄ ሁሉ እኮ ምለፍ ምፈልግ ጋይዝ ሁለት አንድ ሺህ አስገቧትኝ ባልታዛል ቦርጭ፣ ጋይዝ ቦርጭ፣ ወይኔ አየር ላይ ነዋ የምንሳፈፈው ማሮቼ፣ አየር ላይ ነና አየር ላይ ነና፣ እየነጠር እየነጠር፣ ወይኔ ቦርጭ ያለው ሰው ግን ይመቻል ጋይዝ፣ ስትፈልጉ ሆድ ሲብሳችሁ፣ ሆዱ ለሄዳችሁ ትነጥራላችሁ ሲከፋችሁ ሲከፋችሁ፣ ዚህ የቲክቶክ ማህበረሰብ በቀን ስምንቴ ነው የሚያስከፋኝ። ሆዲ ብሰኛል። ሆዱ ላይ ትነጥራላችሁ። ባል አይደለም ካልነጠራችሁበት ምን ይጠቅማል? ሆዱ ላይ ትነጥራላችሁ። ሲከፋችሁ ትራስ እንደ ትራስ ትንተራሳላችሁ። ሆዱን ታሻላችሁ። አዎ ቦርጫም ወንድ ይመቸኛል። ይሁን ይሁን። ጋይስ ቀጣይስ? አይ መከራ በስማም። ደግሞ እንዲህ ብዬ ተንጋግተው እንዳይሞት ፍንጭት አይ አይ አይ፣ ፍንጭት ሁሉ ቦርጭን ሳልፈልግ ተገድጄ መርጬ መላጣንም ጨምሬ፣ ፍንጭት ይቅርብኝ ጋይስ፣ ፍንጭት ይቅርብኝ፣ ይቅርብኝ። ብዙ ፍንጭት ብዙ ስራ አለው። እሱን ልሳም ወይስ ምላሴ በጥርስ ውስጥ ያምለጥ? አልፈልግም፣ ፍንጭት አልፈልግም፣ አልፈልግም ጋይስ። እኔ ከፍቅረኛዬ ጋ አብሬ ህይወቴን ደስ እያለ ሰሰማ እያልኩን እንጂ የኔ ምላስ በፍንጭቱ ወጣ ልወጣ አመለጣ አላመለጠ ፍንጭቱ ውስጥ ተቀረቀረ ቀራ እያልኩኝ አልፈልግም ጋይስ። አመሰግናለሁ አመሰግናለሁ ጺም ወዳለሁ ጋይስ፣ አሉ አታሷሽ ጺም ወዳለሁ። እንደ ጺም የሌለ ሰው የቀጠሮ እንትን ነው የሚመስለኝ። ቅጥር ያለች ሞ በቃ ቅንቅንቅን እያለች የምትመጣ ነው የሚመስለኝ። አልፈልግም። ጺም ያለው እንደ እናንተ አዞረኝ። በኢየሱስ ክርስቶስ ቆይቆይቆ አዞረኝ። እመቤቴን አዞረኝ። አረቤት ታየ ውሃ ጠጭ ግፊት ነው እንደ ያዘኝ። ወይኔ ማምላክን አዞረኝ። ወይኔ፣ ወይኔ፣ ወይኔ ወይ እዚህ ወድቄ እንደው ጠያቂም የለኝ ማርያምን አዞረኝ፣ እግዚአብሔርን አያስቅም ጋይስ አዞረኝ። ብዙ ቀር ምን ለኔ ያቆምኩት፣ ምን ያቆምኩት። ቆይ አንዴ፣ መልእክት መጥቶልኛል። እንትን ትወጃለሽ የሚል መልእክት ነው መቼስ ፂም ለምኩ ውይ፣ ጋይ ፂም ያለው ወንድ አልወድም፣ ፂም ያለው ወንድ አልወድም፣ አልወድም ጋይስ አልወድም። ተሳስቼ ሲያዞረኝ ተደበላልቆብኝ ነው ጋይ። ፂም ያለው ወንድ አልወድም። ፂም ያለው በጭራሽ፣ በጭራሽ። ምን አባቱና ነው ፂም ያለው ወንድ ምግብ ሲበላ እንጀራውን ምኑም፣ ምኑም፣ ምኑም እዛ ፂሙ ላይ እየተንጠባጠበ ፂሙንም እንደው ቴኬራ ያደረግ አልፈልግም። ጋይስ ፂም የሌለው ወንድ ተሳስቼ ነው ይቅርበሉ። ፂም የሌለው ልሙጥ ያለ ትጥብ ያለ መላጣ ምኑ የሚያብረቀርቅ አልፈልግም ጺም ያለው ወንድ አልፈልግም። እንኳን ነገርሽን፣ ጺም ያለው ወንድ አልፈልግም። እግዚኦ እግዚኦ፣ እግዚኦ፣ እግዚኦ፣ እግዚኦ አቤት አምላክ። ፍንጨት አለው ግን እስኪ ዲቦራ ጻፍ ይልኝ ፍንጨትም ካለው እንዴ ግን፣ ምን ልጥልጥ አለ፣ ምን አገባኝ። ኪሾ አይመለጥ እንጂ፣ ኪሾ አይመለጥ። ሂዱ፣ ሂዱ፣ ሰብስክራይብ አርጓት በመድሃን ያለም አረ ተው፣ ተው አድሽ እኮ እኔ እኮ ለምረው ምታስለፈልፉኝ በማርያም። አይ እንግዲህ ለዛንቺ ደሞ ተይ እና በሁለት ከፊት ላድርገው እሺ። በቃ ጋይስ፣ አስተያየት መጥተዋል። ይቅርታ ይቅርታ። አይ በቃ ጋይስ እንዳይከፋም እንዳይ ለማማር እናርገው። አንድ ሳምንት ሀዘን ሲሆን ፂሙን አይላጭም። ሀዘን ነው ብለን እንያዘው። አንድ ሳምንት ደግሞ ቫኬሽን ሊወጣ ሴት ፂሙን ይላጫል። እንዳይከፋቸው ጋይስ፣ ለአንዱ ደስ ይበለው ብዬ ፂም የሌለው ላስደስስር፣ ፂማ ያለው ደግሞ በዚህ ይመጣል። ስለዛ አንድ ሳምንት ይላጨዋል፣ አንድ ሳምንት አይላጨውም። ተስማምተናል፣ አለቀ። እኔ ውጭ አንደኛው እኮ ከከብቷ መሃል አንተ ነክ ለካ ቆንዴ፣ ቆይ ማርያም እየ ቡታንታ አልታጠበም። በቤታ ፍቅር ተጎርታል፣ ካልሲ ታጥባል። ሶስት ቀን በእርጥብ ካልሲ እስካሁን አልደረቀም። ከመስኮት ላይ አንሳው። መጀመሪያ እኔን ከማፍቀር በፊት ሶስት ቀን መስኮት ላይ እርጥብ ካልሲ ያስቀምጦ ሲወጣና ሲሄድ አናቱ ላይ እየተንጠባጠበ ቤታ እያፍቅሬሻለሁ። ምን ጉርናቸውን እኮ እግዚአብሔር ሊያሳብድ ነው እኮ እውነት ካልሲ ተንጠልጥሏል መስኮት ላይ ሶስት ቀን ፀሐይ ላይ ያውጥተህ እንኳን ምን አለ ከመስኮት ጀርባ ፀሐይ ላይ ያውጥተህ እንኳን ብታሰጣው ብታሰጣው። እኔን ከማፍቀር በፊት ቂጠ መላጣ ቂጠ ዘንባጣ፣ ከዛ መጥቶን ቤታየ፣ እህ ብዬ ባገባህ ወይ እህብዬ ባፈቅረ አምስት ሳንቲም የለን ጭላ አዳጅ እንጀሮ ምን አባህ ልታደርገኝ ነው ተጋብተኔ? እናንተ ምን ልታገብ ምን ልታረገኝ ነው? ጉድ እኮ ነው። ማትጠይቁት ጉድ የለም። ከላይ እስከታችሁ ነው የምታይቁ። እመልስላችኋለሁ። ዛሬ ዛሬማ ነገር ነገር ብሎኛል። እመልስላችኋለሁ። ምን አባህ አይነት ያሳይሃል? ጡቴ ላይ ምን ያሳይሃል? ባጉዲ ነዋ ተጠቅልሎ ዋናቴ ላይ ተቀመጠው ምን አባህ ታያለ? ጡትሽ ምንድን ነው? ጡትሽን ተሰርተሻል? አነሰ ስትሉ አለበት። ዛሬ ደግሞ ተንዘልዝሎ ሲመጣ ደግሞ ምንድን ነው? ወደቀ፣ አንሳው፣ ተሸከመው። ምን አባ ያርግልክ። ጉድ እኮ ነው። ውይ ጌታዊ ደከመኝ እኮ፣ አምላክ ከዚህ ማህበረሰብ ጋር እንዴት ነው የምንግባባ? አሁን ከደቂቃ በፊት ጡትሽ፣ እስኪ ተንፍስ ብዬ የለበስኩትን ጡት ማጃ በርጥሼ ይተንፍስ ንፋስ ያገኝ ብዬ በመጣ ደግሞ ሆዴ ጋር ደረሰ። ምን አባቴ ላደርጋችሁ? ምን ላድርገው? ነግሬያችኋለሁ እኮ ከድሮም ጀምሮ ጡቴ ተሸክሚ ሆነው ተመልከቱት። አነሰዋለሁ ስፈልግ ጥለዋለሁ፣ ስፈልግ አነሰዋለሁ ስፈልግ ጥለዋለሁ። ምን ላድርገው? ምን እኮ ግራ ገባኝ። ማምላከን እግዚአብሔር እግዚአብሔር ፍለፊን የተሰለፍኩትኝ። ድሮም ደንቆሮ ነኝ፣ ጓደኞቼን አልሰማም። ቤታ ነኝ ነኝ ሂድ ወደ አፍንጫ ተራ አልሰማውም፣ አልሰማውም። ጓደኞቼ ቀጥ ቀጥ ያለ አፍንጫ ሲታደሉ እኔ ጡት ላይ ነጅ የተሰለፍኩትኝ። መቻወኩ እንደዚህ መሆኑ፣ ስፈልግ አነሳለሁ፣ ስፈልግ ጠለዋለ። በምን አውቄ፣ በምን አውቄ ቤተሰብ። አሁን ቆሜ ስጨፍር እንስ ስትል ተቆርጬ ለጥፊያት እኮ ነው እድሜ ለአሜሪካ ጋድ ብለስ አሜሪካ የተባለው ወዱ አይደለም። እንዳይላቀቅ እንዳይተነፍስ አድርጌ ያንን ጡት መዣ በላይ ድርግም መሳረግበት አታውቅም። በምን አባታውቃለህ? በምን አባታውቃለህ። ጉድ እኮ ነው። በቃችሁ። የት ነው የምትኖረው? አሸቦ የትስ ብኖር እና ብለህ አሁን ትመጣለህ እና ብለህ ትመጣለህ። አንድ እቃ እናትህ ስትልክ ጸጉርህን ስድስት ቀን የምትጠቀልል ሰውዬ አሁን እዚህ ጋር መጠክ የትነሽ ያለሽ ኮቲያ እግረ ደረግ ጉድ እኮ ነው። ተሳዳቢ አድርገው አስቀመጡኝ እኮ። አይ አምላኬ። አንተ ደግሞ ረጅም ነው የምትጽፎ። ያንተ ነው ሁሉ ነገር ማንበብ አልችልም። ጦትሽን እንያዘው ልሸከምልሽም አይ እናት በዛ እድሜያቸው ከወፍጮ ቤት እህል ተሸክመው ልጅ የሎትም፣ ማዘር ልጆት የት ሄዶ ነው እየተባለ እናት እንደዚህ የተንጓጠጡ ይታለፋል። አንተ የኔን ጡት ልትሸከም ትፈልጋል? ምን አለ የማዘርን እህል ከወፍጮ ቤት ተሸክመ ብትመጣ ምን አለበት? የኔን ጡት ከመሸከም የማዘርን እህል ተሸክመ ባናትህ አንደኛ ፀድቅ ነው፣ ሁለተኛ ምርቃት ነው። ምን አለበት ተሸክመ ብትመጣ? ኧረ አምላኬ፣ ወይ ነገረኛ አደረጉኝ። እሺ እሺ፣ አፌን ዘግቼ ቁጭ ልበል። ልብት ሳዳቢ እኮ አሉኝ ከዋላሽ መሳሪያ። እሺ፣ እናንተ ይበራል እኮ ግን ደስ አለኝ። የናው ሰናይ ላይ ይህንን ንትን ነቃ አሳያችኋለሁ በደንብ። ይህንን እንገጣጥመዋለሁ። አሁን ብዙ ስለሆን አልችልም። ደስ ይላል። የናው ሰናይ ላይ ላይቱ ቀይ፣ ላይቱ ደስ ይላል ሲበራ፣ ላይቱ ደስ ይላል። ያስ ለጀግና ጥይት ነው እንደዚህ የሚቀመጠ ላይ እሺ አቤት ቤታ እንኳን አደረሰሽ። ያው ሆድ ሊብሰኝ ነው ደግሞ የጠፉትን ዘመዶች ልታስታውሰኝ። ቤታ ጸጉርሽን አስተካኪው። አንቺ ማንን ጎፈሬ ታበጥሪያለሽ? ስራሽ አይደል? እንዲ ኔ እናስተካኪው ኔ እናስተካኪው። የእናንተን ኮሜንት ላረም፣ ከእናንተ ጋር ልቀጣቀጥ። ወይነት ጸጉሩን ላስተካክለው ንገሪኝ እስኪ አንቺ ማ የማንን ጉብል ነው የምታበጠሪው? ነይና አስተካክልኝ። ሳላየው ቀርቶ ይመስልሻል? ሊያሳብዱ ነው እንደ ቁርጦ የተነሱ ሳላየው ቀርቶ ይመስልሻል? ይታያል እኮ ይታያል፣ ግን ስነስ ስተኛ ብድግ አድርጌ እተኛለሁ። ሳላየው ቀርቶ መስሎች ነው እነሱ ብቻ የሚሆን የሚመስላቸው። አይችዋለሁ ስፈልግ፣ ግን ብድግ አድርጌም ደግሞ ልጥለው ይችላለሁ። ምንጉር ነው አይ አምላክ የዛሬ ሳንጥጥ ወራ ሰዋም ጡልኝና ፊል ዝጋ አረ አምላኬ ተው ግን ተው ግን ተው ግን እንደዋረጀው እኮ አንዲቷ ደግሞ ዛሬ እዮዳቤ ገብታ ሀያ አምስት አመት ሙሉ አሜሪካ ተቀምጣለች። ወይ ጉድ አይ ጉድ ሀያ አምስት አመት ሙሉ እሄድብሻለሁ ሌላ ጊዜ አንቺ። ጉጪ መጣሽ? ቆይ ቆይ ቆይ ላስተዋውቅልሽ አሁን። ኧረ ኧረ ኧረ ሀገር ልጅ ስማ ሙለት አቤት እንዳሉን። ቆይ ቆይ ቆይ ቆይ ጋር ሰብስክራይብ አድርጉላት። የት አለ ተዘና ጉጪ፣ እየ ገንዘቡ ሳይገባ ምን ነው ከመጀመሪያው ተዘና ተዘማምነሽብን ዝብልን ላልሽብን ዘምና ነው ገና ገና በደንብ ሳይሰራ ገና ሳይገባ ገቢው በመጀመሪያ ቀን አይደል? እነዚህ ሰዎች እንዲያታሳያቸው ወደፊት ነው ማሳየት ያለብን።

ወይ ጉድ ተዘናነ ምናምን አለች። እንዴት እንደበረደኝ ብታውቁ። እና እኛ ምን አገባን ታዲያ፣ ከአንቺ ብርድ ጋር ምን አገናኘው? በረደኝ እንዴት እንደሚበርድ መድኃኔ ዓለም ድረስ የሚያቅፍ ሳይኖር ነው እንዴ? ይህን የመሰለ ቦታ ብቻሽን የሄድሽው ጉድ እኮ ነው። ጋይስ እንዴት እንደበረደኝ እንዴት እንዴት እንደሆንኩኝ ግርም የሚለኝ ነገር ይህንን የመሰለ ቦታ ብቻሽን ማያቅፍ ሰው ጋር ብቻ ሽን የሄድሽው የሚያቅፍም ሰው የለ ግን ገላሽ ጥርት ያለ ነው። በዚህ አጋጣሚ ባለፈው ተምረናል። እንኳን አንቺን አይደለም እኔ ትናንትና የፈሳው ፍስት ዝም አይለኝ። አብረን ተምረን ይሆናላ፣ ምን አውቄ። አንዲቱ ደግሞ ኧረ እንዳው ነገር እኮ እስኪ ዝምል በላት ደግሞ። እንዳትሄድብኝ ዘንድሮ እኮ አፌን ሰብስብ አብረ አንቺን እንድመልስልሽ አብረን ተምረናል። እኔ በምን አስታውስሻለሁ? እስኪ ንገሪ። በምን ቀኑ ሙሉ ጢምቢር ራይ ሲዞር እዚህ ቲክቶክ ላይ ታምቡሬ እስኪቀደር ከዚህ ማህበረሰብ ጋር እየተጫጫኩኝ አሁን አንቺን አብረን ተምረን ይሆን? አልተማርም። ለዛውን ቤተል ትምህርት ቤት አብረን ተምረናል ብዬ ሳስታውስሽ ስንት ያክፍል? አብረሽኝ የተማርሽው የት ነው የት? ቤተል ትምህርት ቤት ከሆነ ስንት ያክፍል? በምን አስታውሰሻለሁ? ከቤት ታጋም በቆቅላ እድሜ አነስ ተብሎ ይጠራ ብለሽ ካልሆነ በስተቀር ከኔ ጋር አልተማርሽም። አላቅሽም አላቅሽም፣ አንተዋወቅም፣ አላቅሽም። እንደዚህ አይነት ሰው አላቅም። እኔ ፕሮፋይልሽ ላይ እንዳለው ዝም ብለሽ እድሜሽ አነስ እንዲልፈልገሽ ነው። ከኬጂ እስከ ስድስት ረባክሽ። አያችሁ የሰውን ክፋት አያችሁ። አሁን አንቺ ትልቅ ሰው ነሽ፣ እኔን በልጅነት የመሳቅ አሸክመሽ የምትልኪኝ ሴትዮ አብረን ከኬጂ ጀምሮ አብረን እስከ ስድስተኛ ክፍል ተምረናል። አልቀጩ እንደ ጉድ ተመልከችልኝ። ምሳቃ አሸክማ ኮ እንደዚህ መንገድ ያሻገረችኝ ሴትዮ ናት። አሁን እዚህ ጋር መጣ። አብረን ተምረናል። አሁን እኔ ፋይቭ ቱ ነኝ። አጭር ነኝ። አጭር አልባልም ግን መካከለኛ። ፋይቭ ቱ አጭር ነው የሚባለው? አጭር ነው የሚባለው ጋይስ? መካከለኛ በኢትዮጵያ ስንት ሜትር ማለት ነው? ፋይቭ ቱ አጭር አልባልም። መከ ፎሩ የሆኑ አሉ አደል እንዴ? እኔ እኮ ፋይቭ ቱ እኮ አጭር አይባልም። ከኬጂ ጀምሮ ራቄስ ትምህርት ቤት እንደውም እንደውም የሚባለው የተማረች መሰረተ ትምህርት ቤት። እኔ ታውቄ ፋይቭ ቱ ነኝ። እኔ ባለፈው ታይቻለሁ፣ ፋይቭ ቱ ነኝ። እያየው ነበር ማና በኢየሱስ ክርስቶስ ስም ማናት? ከኋላይ ስትለኝ ሁልጊዜ ከጀርባ ይናውሰናይም ፎቶ አለማየው ጭልም ሲልብኝ ረስችዋለሁ። ሰብስክራይብ አድርጉ ማለት ወይኔ፣ ይሄው ይሄው በቃ እኮ ጭንቅላቴ አይሰራም። ቁሌ ነው ማምላክ ነው የተገፈፈው። እናንተ ዴዚና ሎዛ ለምን ተጣሉ? እንዲክ ዴዚና ሎዛ ተጣልተዋል። ለምድ ተጣሉት አልገባኝም። ሎዛ ከዚህ ሚዲያ ላይ ያጠፋሻል። ናምላተን አዳስ ስታወራ ነበር። በምን ተጣልተው ነው? ሄለን መጣችልሽ። ማን የሚመጣልኝ ሄለን ማናት? የእኔን ስም ስትጠራ ሁለት መቶ ሰው የሚገባላት የእኔን ስም ካልጠራች ደግሞ ስልሳ ሶስት ሰው ፓወር እንዳለኝም እራሷ ግን እሷ ምንረሽ ታውቃለች። ስትመጪ ቤቴ ማንም ሰው ስድስት መቶ ሰው ገብቶ አያውቅም ማለች ብቃቴ ነው። እሱም በወንድ እስኪ አብራራልኝ አንተ። በስመ አብ ወመንፈስ ቅዱስ በወንድ ለምን የሚጣሉት አልገባኝም። ደሊና መቼ መቼ ነው እጅል ሊወሹ? በጣም ነው እጅል ለመሆን የተነሳሳሽ እጅላምፉ ቡቡ እንዴት ነሽ ማሬ? እሺ እያረጋቸዋትን እኔ ሁላ ሰዓት እንትን ብዬ ተቧቸው ጋይ ሰርደር ሙዳቸው ነው ልባቸው ጠንቅቆ ያውቀዋልን አውቀው ዝም ብለው ነው። እሺ ፀጉሬ የተንሸራተተ እንዴ? ይሄን ፀጉር ሶስቴ ያዙሬ ነው የምጠለው ከዚህ ሲወጣ ሰብስክራይብ አድርጓል። አን ኋላ በቃ እንዴ ሰላም ደቡብማ ጋይ ሰላም ደቡብማ ሰው ማ ይለወጣል። ኧረ ድንገርሽ ማሬ፣ ሰላም ደቡባማ። እኔ አልደረስኩባት በምን እንዳኮረፈችኝ ታውቂያለሽ? ታማ ነበር ማለት ነው። ኮመንት ላይ ቪዲዮዋ ላይ የሰራችው ላይ ታማ ነበር፣ የሆነ ጊዜ ታማ ነበር። ውይ ሰላምዬ፣ ምን ሆነች ነው ብዬ ደንግጬ ጻፍኩላት ኮመንቷ ላይ። ከዛ ያንን ቪዲዮ ሰው ሁሉ ሲሰድባት፣ የታመመችበትን ቪዲዮ ሰው ሁሉ ሲሰድባት፣ ፕራይቬት ላይ አደረገችው። ከዛ በኋላ በውስጥ ሄድኩኝና። ሰላም ተሽኖሻል ምናም ቤዘት በጣም ነው የተቀየምኩሽ፣ ምናምን ነገር ታምም ያልጠየቅሽኝ ምናምን አለች። እንዴ ጽፌ ልሻለሁ አልመለሽም። ኢቨን ደግሞ ሲሰድቧት ምናምን ሰው እንዴት ታመሽ ትሳደቢያለሽ? እንዴት እንደዛት ያለሽ ምናም ብዬ እኔ ተናገርኩ ማለት ነው። እንዴት ለምን ታማት ሰድቧት አላችሁ ብዬ ተናገርኩላት። ለእኔ እኮ አይተሻታል? አዎ፣ ቀጮ ከዛ በእኔና በተጣላ ነው መሀል ገብታ አንቺ እንደ ሚዩት እንዳላረግሽ ስሜን ዓለም ምድር ነው የሚያውቀው። ምን አባሽ ደጋግመች ትጽፊያለሽ? እከክ ስሜን ዓለም ምድር ነው የሚያውቀው። ምን ሰላሳ ጊዜ ትጽፊብኛለሽ? ከርሳም እኔ እንዲህ ደጋግሞ የሚጽፍ ሰው ያስጠላኛል። ሊሆነ በቃ ይሄ ይሄ የሚል ሰው በቃ አይቼሻለሁ። ቆረቆራ ቦልኬ እንዳልገላግልሽ ስሜን ልክ ሰው እንደማያውቀው አሁን እኔ ስሜን ጻፉ ብላቸው ሙሉ ቲክቶክ ይሞላዋል። አንቺ ብቻ እንደምታውቂ አብረን ተምረናል? አልተማርንም አልኩሽ፣ ግሽጣ ራስ አልተማርኩም አብሬሽ ትምህርት ቤት ራሱ አልቆጠርኩም። ተይኝ፣ አብረን ተምረናል አብረን ተምረናል፣ አልተማርኩም ብላቸው። ጭራሽ ደግሞ ስሜን ከእናባት የገጭት ታደረጋች። ስሜን ጻፉና ነገሯት እስኪ፣ እሷ ብቻ እንደምታውቅ የሚያደረጋችሁ። ስሜን ጻፉላት፣ ጻፉላት ስሜን እንዲያው፣ እስኪ ልትሞት ነው እንዴት? አንቃ ያውቃሉ እኮ ቲክቶክ፣ ምን ያላወቁት የቡታንታይን ሁሉ ሳይቀር ነው የሚያውቁትኝ። ልትሞት ነው እንዴ? ሴትዮ ኤኒዌይስ እና ሰላሙማ ደቡቧ ሰላም ደቡቧ እንትኗ ላይ ሰላም ደቡብ ነው መቼስ የሚለው ደሞ ደቡብ እነካች ብላ ደግሞ ሰበባ አግኝታ እንትን ትበል አላችኝ። አላቅም እኔ በጭራሽ ራሱ ፎሎ አረጋት አለ። ከዛ ሰው ግን እንዴት ግልብት ግልብት ግልብት ግልብት እንደሚያስመስል አላቅም። አሁን እኮ ያችኛዋ እኮ ጭራሽን ማታቃትም እኮ ጭራሽ ቤቷም ገብታ ታቃጣ እኔ ቢያንስ እንኳን ስትሰደቢ ሰላም ደቡብ ቢያንስ እንኳን ቆሜ ልሻለሁ ቢያንስ እንኳን ተከላከል ልሻለሁ ቢያንስ እንኳን ቤትሽ መጥቼ አሙቅ ልሻለሁ ቢያንስ እንኳን ኑ ብዬ ሰው ሰብስቤ ልሻለሁ ከዛ ኮመንት ላይ ተሻጣል በጣም የሰው ልጅ ይገርማል ጀግናናት እሷ እሷ መኖር የፈለገችውን ህይወት ኢትዮጵያ ውስጥ እሷ መኖር የፈለገችውን ህይወት ነው ሰው መኖር እኔ ላልሻት ሴትዮ

ጊፍት ሰጥቻት እንግዲህ እረ የረሳሁትን እንኳን አመጣችሁለት ሄጄ አንበሳውርጄ ያልሰጠዋ ጊፍት የለ። ቤቷ ታብታብ አድርጌ በምን ያቺ ለምታሽቃበጥላት ሰው ጭራሽ እኮ ያቺ የምታሽቃበጥላት ሰው እኮ አታቃትም፣ ጭራሽ ቤቷ ደርሳ አታቅም፣ ጭራሽ እኮ አታቃትም። እረ እውነታችሁ ለአንበሳይን ቁርጥ ማርጋ ሄዳለች። እኔ መቻወኩኝ መቻው መቼ ትንሿን ብትሉ ትልቁን ብትሉ ያልሰጠዋት ነገር አለ እንዴ? ቤቷ ገብቼ ታታብ ያላረኩላት ነገር አለ እንዴ? እኔ ክፋት፣ ምን ምቀኝነት፣ ማምላክን የለኝም። ኢቨን ሁሉ ታማ እኮ ቆሜላታለሁ? በኮመንቱ ሄጄ ምን ሆነች ነው በውስጡ ሁሉ ጽፌላታለሁ፣ ምን ሆነች ነው ብዬ ማለት ነው። አሁን ከዛ በኋላ በየኮመንቱ እየሄደች በአሽሙር ነው እንግዲህ የምትናገረው እንትናሊያ መኖር የምትኖረውን ኑሮ ኢትዮጵያ ውስጥ የሚመኙ ሰዎች አሉ። ሌላ ቦታ ተቀምጦ ምናምን ያሽ ታሽሟጥጣል። እኔ ባይዘውኝ ማለት ነው የምፈልገውን ሁሉ በህይወቴ አድርጌ ሂጂና፣ ኢትዮጵያ ላይ ሂጂና ዛ ድሬዳዋ ውስጥ አባቴን ጠይቂ አንቺ መኪና ምትው ቤት ጨርሽ ሁሉን ነገር በልጅነት ያይቼ በቅቶ ወይን የመጣሁት በቅቶ ወይ ማለት ነው። እዚህ ደግሞ ስመጣ አሜሪካ ራሱ አሜሪካ መምጣት ራሱ ትልቅ አንድ ትልቅ አንድ መኪናና ቤት ከዛ በላይ ነው፣ ኑሮ ነው። አውጥቼ ራሱ ወጪው አውጥቼ የመጣውት ራሱ ትልቅ ኑሮ ነው። ቢገባሽ ይህንንም አቅም የላሽም የመምጣት። እዚህ ሀገር ግን እኔ የማንንም ምኞት አልመኝም። እሷ በመሀል ገብታ ልታሽቃብጥ ፈለገች ማለት ነው። እኔ ለምሳሌ አችንትና ምትባል አለች፣ ይሄን ሰው እወዳለሁ አለች። መብቷ ነው መውደድ እና የሰው ልጅ መንካት ይለያያል። ብዙዎቻችሁ ሼር አድርጋችሁልኛል ቪታ ቪታ ቪታ እ ቪታ ትወደኝ። አንደኛ በምንም አንገናኝም፣ ሁለተኛ ነገር ደግሞ የምታስታውሱ ከሆነ ደግሞ የሆነ አማራን ስትሳደብ የሆነ ነገር ጠቅ አርጊያታለው፣ በባሏ ምናምን ማለት ነው ብላቸው ተናገራቸዋት ማለት ነው። ባሏ እጅ ምናምን የሌለው ጣሊያናዊ። ከዛ እሷ ያው ምንም ክፉ አልተናገርኳትም። ኮመንት ላይ እጂ እንዴ ባለ ሼት ሄደ ተፋታችሁ እንዴ ብዬ ጻፍኩላት። አጣውት ሰው የሰውየው ቪዲዮዋ ላይም ተነስቷል። ከዛ ወይ ይሄ ማህበረሰብ ይሄ አበሻ ማህበረሰብ አሳቁ አሳቁ ከትዳሯ በተናት ብቻ ነው ያልኩት። ከዛ ሼር ሼር አደርጉልኝ። መብቷ ነው መብቷ ነው። እኔን አለካችኝ እኔን አልሰደበችኝ መብቷ ነው። ቆይ አሁንም በዚህኛ አካውንት ተቦለክ በመጣበት ቦታ ሁሉ ትቦለካለ ታቃለ። አሁን ምቦልክ ልጅ ለሶስተኛ ጊዜን ቃል ስጽም ነው ከዛ ተናገረች መብቷ ነው መብቷ ነው። እኔን አልነካ አልነካችኝም ቪታ እኔን አልነካችኝም አልሰደበችኝም። የምትወደውን ሰው የሚመቻትን ሰው አደነቀች መብቷን። እኔን ስትነካ ነው ስህተቱ። እኔን ስትነካ እኔ ላይ ስትደርስ ነው ስህተቱ። ከዛ በተረፈ ግን የተመቻትን ሰው የማውራት ምንም ማለት መብት አላት። እች ግን ሰላም ደቡብ የምትባለው ግን ቢያንስ እንኳን እኔ እኔ አውቃታለሁ፣ ሌላ ሁሉ ያወራኋት የሆንኩት እንኳን ይቅርና ቢያንስ ፎሎ እንደራረጋለን ማላ ይመስላታል ማለ ይመስላታል። እኔ የደበረችኝ እኮ ኮመንት ላይ እኮ በሆነ ነገር ስታማኝ ነው እኮ፣ አስጠልቶኝ ከቤቷም የጠፋውት ምናምን የቀረውት ማለት ነው። ከዛው ልታሽቃብት ትፈልጋለች። እንኳንም አያችሁልኝ እግዚአብሔር ይስጣችሁ። አዎ ሰላም ደቡባ ብታይ በቃ በየ ኮመንቱ ነ በቃ የምታሽሟጥጠው ግን እግዚአብሔር ይስጣችሁ። ብዙዎቻችሁ ግማሾቻችሁማ እንዴ እንዴ ከጠላሻት አንበሷ አመልሽም ብላችኋል። እኔ አንበሳ ይመለስ አልፈልግም፣ የሰጠሁት ነገርም አልፈልግም። ግን ቢያንስ እዛው ተቀመጥልኝ። ስንቱን ታዘብን፣ ስንቱን ታዘብን። ለካ አንቺ ወዳጅ መስለው ላይሽ፣ ወዳጅ መስለው ሉጥ ሉጥ ሉጥ እያሉ ቤትሽ የሚመጡት የሆነ ነገር ሲፈልጉ ምናምን ነው፣ የሆነ ነገር እንትን ሲልባቸው ነው። አረ እኔ አልፈልግም። ምን ይዛው አንበሷን ፎሎ እያደረጋቸው ደቡብ። ሰው መሳይሽ ሾካካና ብዙ ጊዜ አይተሽልኛል። ቲጂ ምን አድርጊያት እንደደረሰች ጭራሽ እኮ እኔ ገረመችኝ። እኔም ባሽሙርታ ማለች እኔም ባሽሙር ስንት ቀረገ ስንት ሰብስክራይብ አደረጋችኋት? ኦኬ አትሊስት ዘጠኝ ዘጠኝ መቶ ሙሉ ትሽኝ። አረ እኔ ስሟን ምን እጠራዋለሁ? እውቃታለሁ ብዬ ስላነሷት እንጂ ያሾ ሰደበች ሰድበኝ ሰደብኳት እኮ ሌላ። ድጋሚ ዛሬ ተሳደበች። ድጋሚ ከተሳደበች ንገሩኝ፣ አላቅም ድጋሚ ከተሳደበች ቴንኪው። ላላ ድጋሚ ተሳድባለ ወይስ የመቼውን ስድብ ነው የምታመጡት? እስኪ የአሜንን ለዶሮ መፍቻ ግዙላት እስኪ ለባህል። እኔ አላቅም። እኔ እኮ ዝም ብዬ እኮ ነው የጻፍኩላት ፈታሹ ወይ ብዬ ከኩማ ጋር ስትጀናጀን ሳያት ባልሽን ፈታሹ እንዲ አልኳትኝ ማለት አልነበረብኝ። መሳይ ማርያምን ጦሰሽን የሚሰዱት ብዙ ጊዜ ያረግሽላቸው ረረ። ከዚህ በኋላ ተማርኩ እኮ ለአረገልኝ ነው የማረገው፣ ለቆመልኝ ነው የምቆመው። በፖለቲካ የተጣሏቸው ሰዎች ከሆኑ አበበ ፖለቲ ለምሳሌ የምሰጣቸዋል ለምሳሌ አበበ ፖለቲከኛ ከሆነ ጫላሙ ፖለቲከኛ ከሆነ ሁለቱም በፖለቲካ ህዝብ የሚሰድቡ ከሆነ ሁለቱንም እኩል ለምጠላቸው። በግል ደግሞ ከሆነ እንትና ከንትና ትሻላለች የሚል ነገር የለም። ማን የበደለኝ ማነው ስሜን ለማጥፋት ተነሳስቶ አስቶ በቅናት ያበደው ማን፣ ያንን አስተውዬ እኔ የምለውን ሰው ነው የምጠላው እንጂ ግዴታ እንትና ከንትና ኮ ትሻላለች የሚባል እኔ አይሰራም። በግል የተጣለዋቸውን ሰዎች ግዴታ አማራንን ስላሉ እንትንን ስላሉ አላያቸውም። እንዛ መንገድ ምን በድለውኛል ብዬ ነው ማየው። በቃ ምን በድለውኛል ብዬ ነው ማየው። ኩማ እያለቀሰ ነው። ወይ መከራዬ! እስኪ ደግሞ ምን መከራ ደግሞ እንደመከራው እስክባል። ሂጂ ኩማ ያላለቀስም አያችሁ፣ እነዚህ ውሸታቸውን ኩማ